ረፋዱ እንዴት ነበረ? አሁን እየመሸ ነው፣ ምሽቱ እንዴት ነበረ? እንቅልፍ አጣን። ማአዚ እባክሽን የሀይሚና የብሩኬ ነገር ማለት ነው። እና ዛሬ ግን ለሽ ብላችሁ ያደራችሁ ይመስለኛል። ሀይሚ ደግሞ በቲክታክ እንግዲህ እየቀወጠችው ትገኛለች ማለት ነው። በጣም ተደስታ ምናምን ሙዚቃው ራሱ ምንድን ነው የሚለው? በእናታችሁ እኔ ኬት እንደመጣ አላቅም። ይሄ ሙዚቃ ሰምቼውም አላቅም። እኔ በእርግጥ ብዙም አይደለሁም የሙዚቃ አድናቂ አይደለሁም። በነገራችን ለውዶች እየማሮች እየፍቅሮች እዬ ግን እኔ ደስ ያለኝ ነገር እናንተ እንኳን ምርፋላችሁ እኛም እንኳን ርፋለን። እንዴ እንትናችን ጭንቅላታችን እኮ ተናወጠ፣ ጅንኑ ሄደ። ጨረቃዋ ተመለሰች ወጣች ወረደች በማለት ጭንቅላታችን ተናወጠ። አሁን እረፍት እናገኝ እንጂ። ሰሞኑንማ እኮ ቤተሰብ ውይ ውይ። ሰሞኑን ቲክታክ መንደር ስትገቡ የእንተና ሰርግ፣ የእንተና ስጦታ፣ የእንተና ወረደ እንትና ለ ወጣ በቃ ወሬ ብቻ ሻ ጭንቅላት የሚያናውጥ አይደክማቸውም እንደኔ ምርጦች ግን ሀያ አራት ሰዓት ደቃተተተተተተተተ ነው የሚሉት ረኩርነው ቆየኛማ እንሄድበታለን ዝም በሉ አሁን ጾም ይፈታና ማለት ከፋሲካ በኋላ ከስድብ ነፃ በሆነ መልኩ ማለት ነው ስለ ሰርጉ የምንሄድበታለን ስለ አጃቢዎቹ የምንሄድበታለን እናንተ እኔ ማምን እንደሰማሁት አቃላችሁ ይህ አምላኪ ይቀበለኝ። አሁን መጥፎ ነገር መናገር አልችልም፣ አልፈልግም ማለት ነው። ለማንኛውም ዛሬ እኮ የመጣሁት ይውላችሁ፣ እኔ ዞሬ ዞሬ ሌላ ቦታ ሄዳለሁ። ዛሬ የመጣሁት ግን ስለ ጅንኑ እና ስለ ጨረቃው ፋሚሊዎች፣ አድናቂዎች፣ የተጨነቁ በሙሉ፣ እንቅልፍ የተነሱ በሙሉ እንዴት አርደራችሁ፣ እንዴት አረፈዳችሁ፣ እንዴት ነበር ልላችሁ ነው የመጣሁት እንጂ ሌላ ነገር ለማውራት አይደለም። የሚገርመው ነገር እኔ ለሽ ብዬ ነው ያደርኩት። ምን ለሽ ላለው ቡና ጠጥቼ ስቃዥ ነው ያደርኩት። እኔ ደግሞ ማታ ላይ ቡና ከጠጣሁ አልኳችሁ እንቅልፍ አይወስደኝ። በቃ ስገላበት ስገላበት ስንት ሰዓት እንደወሰደኝ እራሱ አላውቅም፣ ስንት ሰዓት እንደወሰደኝ። እኔማ ምን ተኝቼ አድራለሁ? እናንተ ግን ተኝታችሁን ያደራችሁት? ምክንያቱም የሚያስጨንቃችሁ ጅንኑ ጨረቋን ጥሏት ሄደ። በቀሌል ሊያዩ ነው ብላችሁ ስትጨነቁ ነበረ። እነሱ ደግሞ እንግዲህ እድሜ እድሜ ለፍጼ ማለት ነው። ፍፄ መለየት የለባችሁም ለምን፣ እናንተ ገና የአራት ልጆች ወልዳችሁ ማየት እንፈልጋለን፣ እንጠብቃለን ብሎ ፍጼ፣ የሀገር ሽማግሌ በሉት እንግዲህ። የሀገር ሽማግሌ አስታረቃቸው፣ አስታረቃቸው ማለት ነው። ይሄ ታዲያ እንቅልፍ አያስተኛም። እኔ ማ ሳይቸግረኝ ቡና ጠጥቼ ስቃሽ እንዴ! ጭራሽ እዛ ሰርግ ቤት ሁሉ ይጃለሁ ማለት ነው። ዱባይ የተሰረገው ሰርግ ቤት ሁሉን የሄድኩት የሚገርማችሁ ነገር አንድ እና፣ ለማንኛውም ማለት ነው። ይቀጣይ ግን እውነት ነው የምላችሁ በአዲስ ነገር እንመጣለን። በአዲስ ነገር ይህ ሐሜት ቡጨቃ ምናምን፣ ግን ስድብ ምናምን የሌለበት የምነግራችሁ የሆነ መረጃ አለኝ ማለት ነው። መረጃ ላይ ስለ ማንካላች ስለ ዱባይ ዱባይ ላይ ስለተሰረገው ሰርግ ስለ አጃቢዎቹ ማለት ነው። እዛ ላይ ግን ማንኛውም መቶ መናገር መብት አለው። በነገራችን ላይ እኔ ቤት ስትመጡ የመናገር መብታችሁ ይጠበቃል። ከሌ ከሌ አድናቂ ናት ከሌ እንተናናት ምናምን ብሎ አንድ አድናቂ ላይ ጭቆና ምናምን ይሄ መሳደብ አይቻልም። ጠብቁሽ